ከሰው መከጀል እኔ ከምንም ይከጁልኝ ይሻለኛል፣ ከሰው ከመከጀል ማለት ነው። ይህ ሴፍቲኔት ጋር ምትሪክ ሶል ይሄ በልማታዊ ሴፍቲኔት አማካኝነት ከባለሙያዎች ጋር ሆነን ይህን ስንሰራ የሰራ ሁሉ ያገኛል የላቡን። የሚደረግልን ድጋፍ መጠበቅ ብቻ ሳይሆን አፈሩም ውሃውም እዚሁ ላይ ሲቀርልን በክረምት ወቅት የእርሻ ስራ እንሰራበታለን። ከታመካሀብኒ እንስሳቶቻቸውን ከዚህ ወስዶ ገበያ ላይ ሽጦ ነበር ምግቡን የሚያመጡት። አሁን ግን ይሄ ስድስት ወር የሚያገኛት ነገር ካገኙ በኋላ እነዚን እንስሳቶች የቤታቸው ላይ ይቀራል። ስራም እየሰሩ በጎን ክፍያም እያገኙ ስለሆነ ያው ጥሩ ነው። በገጠር ልማታዊ ሴፍቲኔት ፕሮግራም ታቅፈው የተለያዩ የግብርና ስራዎችን እያከናወኑ ይገኛሉ። በቆሎ አመርታለሁ። በቆሎ ከወጣ በኋላ ደግሞ ሀብሀብ፣ ሀብሀብ እናዘራለን ማለት ነው ሁሉም ማህበረሰቡ ጋር እንትነው ሆኜ በቃ ከዚህ ስራ መነሻ አድርጌ ብዙ ለውጦችን አሳያለሁ ብዬ ገምታለሁ። ካናል ይሰራሉ፣ ክፍያ ያገኛሉ፣ በክላስተር ያመርታሉ። አሁን አሁን ደግሞ ለገበያ ተብሎ የሚመረቱ ምርቶችን እያመረቱ ነው፣ እንደ ሽንኩርት። እኔ አሁን በወጣም ደስተኛ ሆኜ ነው መውጣት እንፈልጋለን። ደስተኛ ሆኜ ምክንያቱም እንድሰራና በራሴ መተማመን እንዳደርግ አድርጎኛል። መውጣትም እችላለሁ በደስታ ማለት ነው። በተራሮችና በኮረብታማ ስፍራዎች ላይ የበቀሉ ዛፎችና ቁጥቋጦዎች ሲመነጠሩ ስፍራዎቹ ለፀሐይ ለንፋስና ለጎርፍ ጥቃት ይጋለጣሉ። በበጋው ወቅት ንፋስ ደቃቅ አፈራቸውን ይጠርጋል። በክረምት ወቅት ደግሞ ጎርፍ ለም አፈራቸውን ጠራርጎ ወደ ረባዳ ስፍራዎች ይወስዳል። እናም በጊዜ ሂደት ስፍራዎቹ የተራቆቱ ጥቅም የለሽና ሕይወት አልባ ይሆናሉ። ይህ ሁኔታ ደግሞ በግብርናው ዘርፍ ምርትና ምርታማነት ላይ ከፍተኛ ጉዳት ያስከትላል። የተራቆቱ ተራሮችና ኮረብታማ ስፍራዎች ወደ ቀደመ ልምላሜያቸው ተመልሰው ምርታማ የሆኑ ዘንድ በተለያዩ አደረጃጀቶች አማካኝነት ጥረቶች ይደረጋሉ። ይህን ጥረት ከሚያደርጉ አካላት መካከል የገጠር ልማታዊ ሴፍትኔት ፕሮግራም አንዱ ነው። የገጠር ልማታዊ ሴፍትኔት ፕሮግራም የምግብ ክፍተት ያለባቸውን ዜጎች ሕይወት ለማሻሻልና የምግብ ክፍተታቸውን ለመድፈንም የተለያዩ ድጋፎችን ያደርጋል። ፕሮግራሙ ለነዚህ ዜጎች ድጋፍ ከሚያደርግባቸው መንገዶች አንዱ በማህበረሰብ አቀፍ ስራዎች ላይ ተሳትፎ ማድረግን መሰረት ያደረገ ነው። የተራቆተ አካባቢያቸውን ወደ ልምላሜ ለመመለስ የተፋሰስ ልማት ስራ በማከናወን ላይ ያሉ እነዚህ አርብቶ አደሮች በአፋር ክልል አውሲረሱ ዞን አንድ ጭፍራ ወረዳ የገሪሮ ቀበሌ ነዋሪዎች ናቸው። ይህን የአፈርና ውሃ ጥበቃ ስራ ሲያከናውኑ ደግሞ ተሳትፏቸውን መሰረት ባደረገ መልኩ ከገጠር ልማታዊ ሴፍቲኔት ፕሮግራም አስፈላጊውን ክፍያ ያገኛሉ። ሴፍቲኔት ጋር ምትሪክ ሶ ለይሄ በልማታዊ ሴፍቲኔት አማካይነት ከባለሙያዎች ጋር ሆነን ይህን ስንሰራ የሰራ ሁሉ የላቡን ያገኛል። ክፍያው እህልም ከሆነ እህል፣ ገንዘብም ከሆነ ገንዘብ እናገኛለን። ገቡል ገበኒ ከጊ ተካኒ ነሶ ለይታሚታ ሶንካዶላ ይሰራሃ አናተኒተኒ ዲጋ ኒህ ኒህ ሄኒ ከልማታዊ ሴፍቲኔት ፕሮግራም ጋር ሆነው የግብርና ጽፈት ቤት ባለሙያዎች ጠዋት ማታ ከኛ ጋር ሆነው ይህን ስራ እንድንሰራ ስለሚያግዙን እናመሰግናቸዋለን። እነሱ በሚያሳዩን መሰረት እንሰራለን። ይህ ብቻ ሳይሆን ሌላም ቦታ ላይ እንዲህ አይነት ስራ ሰርተናል። አካባቢያችንንም እየለወጥ ነው። ተፋሰሱን የምናለማበትን አካፋና ዶማ የሚሰጡን እነሱ ናቸው። ከዚህ በፊት ተፋሰስ ልማት የሰራንበት ቦታ ላይ ለውጥ ስላየን እዚህ ቦታ ላይም ለውጥ እናመጣለን ብለን ነው እየሰራ ነው ያለን። ውሃው በእርከኑ ተይዞ እዚህ ላይ ሲቀርልን ዛፍን ተክላለን፣ ሳርም ይበቅልልናል። በፊት ምንም ነገር የለውም ነበረ። አሁን አንዳንድ ዛፎችም እንዲያገግሙ አድርጓል። ይሄ ስራ በመሰራት ዛፎች እንዲያገግሙ እንደገና ይሄ ስራ በመሰራቱ ውሃ እዛው አለበት እንዲቀርና ወደ ከርሰ ምድር ገብቶ ከዚህ አልፎ ለከተማ ጭፍራ ወረዲያ ለከተማ ቅርብ ስለሆነ የከርሰ ምድር ውሃ የመጠጥ ውሃች እራሱ እንዲጨምሩ አድርጓል። ይሄ ስራ እንግዲህ ለዚህ ብቻ አይደለም። የእርሻ መሬቶች እንዳይቦረቦሩ ከአፈርና ከጎርፍ አፈር እንዳይሄድ፣ ጎርፎችና መሬቱ እንዳይሸረሸር ከጎርፍ እንዲጠብቁ አድርጓል ማለት ነው። አአላህናይዉ ለይቶ ይሰራያና ካላ ይሰራያና ቢሶ ያዳዲከያ ተ ይህ የተፋሰስ ልማት ስራ ዞሮ ዞሮ የሚጠቅመው እኛኑ ነው። የሚደረግልን ድጋፍ መጠበቅ ብቻ ሳይሆን አፈሩም ውሃውን እዩ ላይ ሲቀርልን በክረምት ወቅት የእርሻ ስራ እንሰራበታለን። ነተይ ተታመካ ሀብኒ የገጠር ልማታዊ ሴፍቲኔት ፕሮግራም ዋና ዓላማ በፕሮግራሙ የታቀፉ ዜጎችን በዘላቂነት መርዳት ሳይሆን ተረጂዎች በሚደረግላቸው ድጋፍ ተጠቅመው ልማት ላይ በመሰማራት በጊዜ ሂደት የራሳቸውን ገቢ ፈጥረው ከፕሮግራሙ መውጣት የሚችሉበትን መንገድ መፍጠር እንደመሆኑ መጠን ተረጂዎቹ ይህን እሳቤ እንዲገነዘቡ የማድረግ ስራዎችም በመከናወን ላይ መሆናቸውን የግብርና ባለሙያዎች ይገልጻሉ። እኛ አሁን ለወደፊት ይሄ ቦታ ላይ ድርቅ ነው አብዛኛው ያለውና ልም እንዲኖር ልም እንዲሆን አየሩ የተስተካከለ እንዲሆንና ለከብቶቹ አሁን ግጦች ለምሳሌ ቀጠላማ እንዲሆን አረንጓዴ እንዲይዝ፣ ይህ የተሰራው ስራ የተሸረሽ መሬቶች እንዳይሸረሽር ነው፣ ውሃ እንዲይዝ፣ ከዚህ በላይ የተሰራ ቦታ ላይ ልመት እንዲኖረው። ለምሳሌ አሁን የከብት ግጦሽ እንትኖች አለ፣ የተከለለ መሬት አለ። አሁን ለምሳሌ ይሄን ዘንድሮን እየሰራ ነው። ከአሁን በፊት የተሰሩ ስሮችን የአረንጓዴ አሻራ አለ አይደለም? እነሱን እንትኖች ለከብቶች የተሸረሸረ መሬት እንዳይሸረሸር ለከብቶች መኖ እንዲሆን ያደርጋል። በአጠቃላይ የቤነፊሻሪ የዚህ ገሮ ቀበሌ ላይ ያሉ ቤነፊሻሪዎች 996 ናቸው፤ ወንድ 51፣ ሴት 435 አለ። ይህን ስራ አሁን እኔ ከወረዳ ድጋፍ ሳደረግ የቴክኒካል ድጋፍ ነው ያደረግኩት። ከመጀመሪያ ይህ ስራ ሲሰራ ምን ያስፈልገዋል፣ በምንድን ነው መስራት ያለበት፣ በድንጋይ ነው በአፈር ነው ወይስ በቸክዳም ነው የሚሰራው የሚለውን ቀበሌ ባለሙያ ጋር በመሆን ከወረዳ ድጋፍ ነው ሳደረግ የከረምኩት። እንግዲህ ይሄን ስራ ስንሰራ ከላይ ውሃው መነሻውን አይተን ከዛ ጀምረን በጃሎ በመዘርጋት ወደታች ስንት በስንት ሜትር 10 በ10 ከእንትኑ ከላይ ያኛውና ታች ላይኛው እርከን ታችኛው እርከን 10 ሜትር በማድረግ ትሬንቾችን መሀል ላይ በማድረግ አፈርና ድንጋይ በመጠቀም እነ ይሄን ስራ የሰራነው። ይሄን እንደምታዩት ወረዳው 19 ቀበሌ አለው። በ19 ቀበሌ ላይ አሁን ያው ስራው የሚጀመርበት ሰዓት ስለሆነ ሁሉም ስራ ላይ ናቸው። አሁን ያሉት ሁሉም ቀበሌ ላይ ስራው እየተከናወነ ነው ያለው። አሪፍ ስራ ነው፣ አሁን እየተሰራ ያለው አሪፍ ስራ ሲል ያው ይሄ ተፈጥሮ ሀብት ስራ ከሌለ ቢያንስ መሬቱ እየተቦረበረ አፈሩ እየሄደ ያው የሚደረገው ነገር በጣም እንትን ስለሆነ አሁን ይሄ ስራ ካመጣ በኋላ እዚያ አካባቢ ላይ የነበረው መሸርሸርና የመሬት አፈር እንትን ማለት ቀርቶ አሁን ማለት ይቻላል። ስድስት ወር ነው አሁን ይሄ ሴፍቲኔት ስራ ሲሰራ፣ የስድስት ወር ክፍያ ነው አሁን የሚያገኙት። የስድስት ወር ክፍያ ሲያገኙ ቢያንስ እንስሳቶቻቸውን ከዚህ ወስዶ ገበያ ላይ ሽጦ ነበር ምግቡን የሚያመጡት። አሁን ግን ይሄ ስድስት ወር የሚያገኙት ነገር ካገኙ በኋላ እነዛን እንስሳቶች የቤታቸው ላይ ይቀራል። ከዛ ያንን ስራም እየሰሩ በጎን ክፍያም እያገኙ ስለሆነ ያው ጥሩ ነው። ግን አሁን ይሄ በዚህ አመት አሁን ያሰብነው ነገር አለን አሁን ተመርቆ የሚወጡ ሰዎች አሉ ላይቪሊድ ላይ እና አሁን እሱን ልይታ በወረዳ ደረጃ አሁን ለመጀመር ያው እንትን ላይንን እሱን በዚህ አመት እንትን ይሉና በሚቀጥለው አመት እንዲወጡ አድርገን ከዛ ራሳቸውን የሚችሉ ሰዎች ከዚህ ፕሮግራም እንዲወጡ እያደረግን ያለንበት ያሰብንበት እንትን አለ ና ያው አሁን ጥሩ እንትን ላይ ነው። አሁን ህዝቡም ለምዶታል ይሄን ነገር ቢያንስ ራሱን የተወሰነ ነገር እንኳን አሁን እንቅስቃሴ ያለው ሰው ከዚህ ፕሮግራም ወጥቶ ራሱን በሌላ ነገር እንዲችል የማድረግ እንትን ነውና ቢያንስ ከዛ ይባሴ ደግሞ ካለ ያንን እንትን የመተካት ነገር ስለሆነ ያው ሀሪፍ ይሆናል ብለን ነው እያሰብን ያለነው Thank ለገጠር ልማታዊ ሴፍትኔት ፕሮግራም የሚመደብ በጀት ያለአግባብ እንዳይባክንና ለምዝበራም እንዳይጋለጥ ለማድረግ ከሚደረጉ ጥረቶች መካከል የተጠቃሚዎችን ሙሉ መረጃ እና የክፍያ ሂደት በዘመናዊ መልክ አደራጅቶ የሚይዝ ስርዓት መዘርጋት አንዱ ነው። ይህን ዘመናዊ አሰራርም በዚሁ በአፋር ክልል ጭፍራ ወረዳ ውስጥ ማየት ችለናል። ማየስል ማናጅመንት ኢንፎርሜሽን ሲስተም ነው። ከማንዋሌ ወደ ዲጂታላይዝ እንዲሆነ ያኔ በማንዋል ነበር ከአሁን በፊት እንሰራበት የነበረው። ከዛ ወደ አረፓስ ገባን፣ ከአረፓስ ደግሞ ወደ ማየስ ገመጣን። ማየስ ሙሉ ሶፍትዌር ነው። እነዚህ ማንዋል ያሉትን ስራዎችን ሙሉ ያስቀረልን፣ ለስራም ቀለል ያለ የሚመች እና ደግሞ ከፓስወርዱን ከሚያውቀው አክሰሱን ፓስወርዱን ካወቀው ውጭ ሌላ ሰው አክሰስ ማድረግ የማይችል እና ደግሞ ከፌዴራል እስከ ወረዳ ድረስ አንድ ወጥ ይሆናል ሶፍትዌር እንትን የሆነ ስለሆነ ከዚህ ያለው እዛም ጋር ያለው ማየት እንዲችል ሆኖ እየተሰራ በመሆኑ አንደኛ የስም ድግግሞሽን አስቀርቶልናል። ሁለተኛ ያንኛው በጣም ድካም ነበረው፣ እዚጋ በሶፍትዌር መሆኑ በስራን አቅሎታል። ሌላው ደግሞ የኮሚኒቲ የራሱ የሆነ ቅሬታ ምናምን ይኖረው ነበረ። ምክንያቱም መሰረዝ መደለት ንዚ ነገሮች እንዳይኖሩ እዚ ጋ ከገባ በኋላ ማንም ሰው መሰረዝም መደለዝም እንደፈለገ ማድረግ ስለማይችል አንድ የሰርቨር ውስጥ ከተጫነ በዛው በገባው መሰረት ነው። አቴንዳስ ከአቴንዳስ ሪከርድ ጀምሮ ፕሪንት ጀምሮ እስከ ፔመንት ድረስ የሚሄደው። ስለዚህ ሙሉ የማጭበርበር የምናምን ነገሮች ሁሉ እዛ ማናዋል ላይ የቀሩ ናቸው። እዚ ጋ ሲመጡ በቃ ትክክለኛ ዳታ ነው፣ ወደ የትም እናደርገው አትችልም። እዚ ጋ ያለው መደለት ራሱ አይቻልም። እዚህ ራሱን የቻለ ስለሆነ ማለት ነው፣ ሲስተሙ እራሱ አይፈቅድም። ጉዞውን ከግንጭ ተራሮች የሚጀምረውና በርካቶች ሀገር ወዳዱ ወንዝ ብለው የሚጠሩት አዋሽ ወንዝ ከእናት ሀገሩ ሳይወጣ ጉዞውን የሚያጠናቅቀው በዚህ ስፍራ ላይ ይህን በሰፊው የተዘረጋ የውሃ አካል በመፍጠር ነው። ስፍራውም አፋር ክልል አውሲረሱ አፋምቦ ወረዳ ነው። የአካባቢው ነዋሪዎች አርብቶ አደሮች ናቸው። ነገር ግን ከቅርብ ጊዜ ወዲህ አዋሽ ወንዝን ተጠቅመው አንዳንድ አትክልትና ሰብሎችን በማልማት ወደ ከፊል አርብቶ አደርነት የተቀየሩ ነዋሪዎች አሉ። እዚህ ወረዳ ውስጥ ከሚገኙ ነዋሪዎች መካከል የተወሰኑት ነዋሪዎች በገጠር ልማታዊ ሴፍቲኔት ፕሮግራም ታቅፈው የተለያዩ የግብርና ስራዎችን እያከናወኑ ይገኛሉ። ካናል በማዘጋጀት ውሃ በመጥለፍ የተለያዩ የእርሻ ስራዎችን ያከናውናሉ። የጓሮ አትክልቶችንም እንደዚሁ ሽንኩርት የመሳሰሉትን በማልማት ራሳቸውን እየደገሙ ይገኛሉ። ምንድን ነው በተግባር እየሰሩ የሚገኘው የሚለውን፣ ደግሞ አብረን ቆይተን እንመለከታለን። አሁንም አብራችሁን ቆዩ። ጤና ይስጥልኝ። አብሮ ይስጥልን። ደህና ነው። ሽንኩርት፣ ያንተ ማሳ ነው? የኔ ነው። ዛሬ ምንድን ነው እየሰራ ያለው? ምግብ እንዳይሻማ እንዳይማ እንዳይበላሽ እንደዚህ አድርገን እለቀል እየለከልኩትን እንዳለ እለቀ የደረሰ ነው የሚመስለው ግን ሽንኩርቱ ትንሽ ምን ያህል ጊዜ ይቀረዋል? ትንሽ የተወሰነ አንድ ወራት ብቻ ነው የሚቀረው። ትንሽ ኦፈር እንድል ማለት ነው የተሻለ ለውጥ እንዲያ አሁን ውሀ በቅቶታል። ጨርሷል። ያስፈልጋል። ውሀ የት ነው የመጣው? ከዚህ ነው። በዚህ የተሰራ ውድ አዋሽ በካናል አድርጋችሁ? በካናል አድርገን ነው የምናወጣው። ምን ያህል ጊዜ ትሰራላችሁ? በአመት፣ እንደዚህ በአመት እንግዲህ ክረምት ላይ ነው የምንሰራው። አንዴ ነው አንዴ። ካናሉ ከተሰራ ከእንትን ካለ በኋላ ካለ በኋላ ነው የምንሰራው። በጣም ጥሩ ማል ማሉ ግን በደንብ እንትን ያልኩ ይመስላል ይመስላል ሁኔታ ነው። ቃድር መሐመድ ዶይታ ቀበሌ ነዋሪ ነው። አብዱል መሐመድ እንደሚለው እሱና ሌሎች የአካባቢው ነዋሪዎች በገጠር ልማታዊ ሴፍትኔት ፕሮግራም ድጋፍ አማካኝነት የመስኖ ቦይ አዘጋጅተው ወደ እርሻ ስራ መግባታቸው ቀደም ሲል የነበረውን የስራ ባህላቸውን ቀይሮታል። ስፍትኔት ይሄ ካናሉ ለመስራት ያግዘናል። ዛፍ ምንጣሮን ብዙ ነገሮችን አሳይቶናል። በዚህ ላይ በጣም ይገዛ አግኝተናል ማለት ነው። ከዚህ የተሻለ የስራ ልምምድ አግኝተናል ማለት ከስፍትኔት። ስለዚህ ለውጥ በዛ ነው ያገኘ የስራ ባህሪያችን እንድናዳብር ለውጥ አግኝተናል ከስፍትኔት። አሁን በቆሎም እንትን እንደምታዩት ሽንኩርት እንሰራለን። ሽንኩርት መኪናት ብዙ ነገሮች እንሰራለን። በነሱ ያገኘነው ለውጥ መኪናት እንድናደርገን ማለት ነው። ስለዚህ ከዛ ብዙ ለውጥ አግኝተናል ማለት ነው። ይህ ሴፍትኔት ከመጣ እንድንሰራና እንድንገነዘብ ወደ ሱ ፊት ለፊት እርሻው እንድናርስ ትርፋማ እንዲያደርገን ጥቅም አስተውሮ እንድንሰራ አድርጎናል። ሰርተን፣ ወጥተን፣ ገብተን በራሳችን ተማምነን እንዲሰና አድርጎናል። በቆላ መርታለሁ በቆሎ ከወጣ በኋላ ደግሞ ሀብሀብ ሀብሀብ እናዘራለን ማለት ነው። ሙቀት ላይ ሀብሀብ ይሆናል። እንደገና ደግሞ በጓራችን ደግሞ በቤቱ አካባቢ ላይ ደግሞ ሽንኩርት፣ ቲማቲም ዘርቻለሁ አለኝ በቃ እንድንረዳና አንተን እንዳርግ አድርጎናል። ሴፍትነት በሰፍትነት ሰዓት ደግሞ በሳምንት አምስት ቀን እንሰራለን። በወር አምስት ቀን በቃ በቃ ተርፋማና ተገንዛ ተገንዛቢ ሆነን እንድንሰራ አድርጎናል። ለውጥ አግኝተናል ስንል ደግሞ ብዙ ለውጦች አግኝተናል። አንደኛውን ቤተሰብ እንዴት መገዝ እንዳለብን ደግሞ ልጆችን እንዴት ማሳደግ እንደምንችልና ከኑሮ እንዴት እንደምንሻሻል ብዙ ነገር አይተናል ማለት ነው። ከዚህ ማለት ነው። ምክንያቱም ብዙ ጉዳት ላይ ነበርን ከዚህ በፊት። ስራ እንዴት መስራት እንዳለብንና የተወሰነ ነገሮች እንዴት መዝራት እንዳለብን ብዙን አናቅም ነበርን ስለዚህ የካሁኑ ላይ ራሱ ለመስራት ምን ያህል ጊዜ ይፈጃል፣ እስቲ አብሮን ከሰራን ምን ያህል ጊዜ ይፈጀናል፣ ብቻ ሁኜ ከምሰራና አብሮን ሁኔን ከምንሰራ አንድ አይደለም ወይ ለማለት አይትን። ከዚህ የተለያየ ነገር ስላገኘን ለውጡ ከዛ ያገኝተናል ማለት ነው። አርሼ አመርታለሁኝ፣ እየተረፈኝን እየበላሁ እየተረፈኝ እየሰጥኩኝ፣ እንደገና ደግሞ አስቀምጬ ለዘር የሚሆን አስቀምጣለሁኝ። ከዛ አመት ሲደርስ ደግሞ አዘጋጅቼ ዘራለሁኝ። ይሄ እንደምታዩት ዘርቼ ባሌም ዘመዶች ምናምን ይሰበስብና እንትን እንላለን፣ እንወቀዋለን፣ ከዛ እንሰበስባለን። በቃ ደስታ ማድርጎኛል፣ በጥቅሉ ደስታ ማድርጎኛል። የበፊቱ ህይወቴ ሳይሆን የአሁኑ ደስተኛ ያደረገኝ ማለት ነው። አዎ አስቤ እንዳር እንዳስብ አርቄ እንዳስብና ለትል ቤተሰቦቼ እንዳደርግና ለራሴ በቃ የተማመንኩኝ በቃ አድርጎኛል በጥቅሉ ማለት ነው። ሴፍቲ ኔት በአፋምቦ ወረዳ በዋናነት የፐብሊክ ወርክስ ስራ የካናል ሜንተነንስ ስራ ይሰራል። የካናል ጥገና ስራ ይሰራል። የፕሮሶፊስ ምንጣሮ ስራ ይሰራል። መንጥሮ ወደ ልማት ማስገባት፣ የጎርፍ መከላከል ስራዎችን በጋራ ይሰራል። በካፒታል በጀት ደግሞ ችግኞችን በተለይ ለፍራፍሬ የፍራፍሬ ችግኞችን በችግኝ ጣቢያ በማፍላት ለማህበረሰቡ ለሶስት ዓላማ ያከፋፍላል። ለኑትሬሽን ዓላማ፣ ለኢንካም ጀነሬሽን ዓላማ እና ለክላይሜት ስማርት አግሪካልቸር ለሶስቱ ዓላማ ያደረገ በችግኝ ጣቢያ ፍራፍሬዎችንም እንደዚሁ ያለማል ነው። ከአመት ዓመት ከአጠገባቸው የማይለየውን አዋሽ ወንዝ ተጠቅመው በምግብ አቅርቦት ራሳቸውን ለመቻል ጥረት በማድረግ ላይ ያሉት እነዚህ ከፊል አርብቶ አደሮች ከገጠር ልማታዊ ሴፍቲኔት ፕሮግራም ተመርቀው ለመውጣትም ዝግጁ መሆናቸውን ይናገራሉ። እራስ መቻል ማለት አሁን አንተ አላደለም ከሰው መከጀል፣ እኔ የሚከጁልኝ ይሻለኛል ከሰው ከመከጀል ማለት ነው። ታውቃለህ እኔ ቢከጁልኝ ይሻለኛል፣ ሰርቼ ለሰው የማደርገው ይሻለኛል እኔ ተምጠብቅ ማለት ነው። ስለዛ እኔ የምረዳው እያለሁ ነው እየረዳሁ ያለሁት እንጂ እምረዳ አይደለሁም ማለት ነው። አዎ እየሰራ ሆኝ ለውጥ አምጥቻ አለሁ። በቃ ራስ መተማመን አለ። እኔ አሁን በወጣም ደስተኛ ሆኜ ነው መውጣት መፈልጋ። ደስተኛ ሆኜ ምክንያቱም እንድሰራና በራሴ መተማመን እንዳደርግ አድርጎኛል። መውጣትም እችላለሁ በደስታ ማለት ነው። ለቃሉ መልቀቅም እችላለሁ ደስተኛ ነኝና ማለት ከሴፍቲኔት ስራ ተናስቼ ሁሉም ማህበረሰቡ ጋር እንትን ሆኜ በቃ ከዚህ ስራ መነሻ አድጌ ብዙ ለውጦችን አሳያለሁ ብዬ ገምታለሁ። ተመርቆ ለማውታት ማለት ነው ከዚህ ስራ ማለት ነው። እና ብዙ ለውጦች ከራሴ ይጠብቃለሁ። ሰሪቼ መለወጥ ነው የሚፈልገ ከራሴ አልፊ ከቤተሰብ አልፊ ሀገር በቃ ከፍተኛ ደረጃ ለመሰደግ ነው የሚፈልጉ አላማዬ ማለት ነው። በዚህ ስራ ተነሳስቼ ማለት ነው ብዙ ለውጦች ከዚያ አግኝቼ እኔ ራሴ ያገኘሁን ለውጥ ወደ ማህበረሰቡ ለማስተላለፍና ማህበረሰቡ ካለውን ጉዳትና ካለውን የተወሰነ ትስስር የሆነ ነገሮችን ከፍ ለማድረግ እፈልጋለሁ ማለት ነው። ሴፍቲኔት ትልቁ በተለይ የዚህ የፐብሊክ ወርክ ስራ ለማህበረሰባችን ላይ ያመጣው ትልቁ ለውጥ የስራ ባህልን ማሳደጉ ነው። ትልቁ ነገር የስራ ባህሉ ሲያሳደግ ከተረጅነት ለመውጣት ተነሳሽነትን አምጥቷል። በዋናነት እንደ ወረዳ የተሰሩ ስራዎች አሉ። ከተረጅነት ለመውጣት በመርህ ደረጃ መግባባት ላይ ደርሰናል። አሁን የተግባር ስራዎች ናቸው የቀሩት። የተግባር ስራዎችም እንደምታዩት ወደ ተግባር የገባንበት ሁኔታ አለ። በቀጣይ ደግሞ የተያዘ አቅጣጫ አለ። የላይቭሊሁድ 62 የላይቭሊሁድ የፐብሊክ ወርክስ ተጠቃሚዎች ከሴፍቲኔት ሙሉ በሙሉ ግራንት አግኝተው ይወጣሉ። ይህን የመለየት ስራዎችን ሰርተናል። ወደ ተግባር ለመግባትም ከሴፍትኔት ግቡንም ለመምታት አንቸገርም። ምክንያቱም እንደምታዩት ካሽ ክሮፖችን እያመረቱ ነው፣ እየተለማመር ነው ነው ብዙ ልምምድ አድርገዋል። ይሄ ደግሞ ይህን እድል ያመጣው ሴፍትኔት ነው። ካናል ይሰራሉ፣ ክፍያ ያገኛሉ፣ በክላስተር ያመርታሉ። አሁን አሁን ደግሞ ለገበያ ተብለው የሚመረቱ ምርቶችን እያመረቱ ነው። እንደ ሽንኩርት፣ ፍራፍሬ ልማቶችን እየሰሩ ነው። ስለዚህ በጓሩ መኖም ያለማሉ፣ እንስሳት ያደልባሉ። ይሄ ይሄ ፕራክቲስ አለ መለማመዱ አለእና ከተረጅነት ለመውጣት ወደ ተግባር ለመግባት አያስቸግርም። ስለዚህ ይህን እድል የፈጠረው ሴፍቲኔት ነው። በአፋር ክልል የገጠር ልማታዊ ሴፍቲኔት ፕሮግራም ተግባራዊ መደረግ ከጀመረ ከ16 ዓመታት በላይ ያስቆጠረ ሲሆን ለሙከራ ደረጃ በክልሉ በስድስት ወረዳዎች የተጀመረው ትግበራ በአሁኑ ወቅት 38 ወረዳዎችን አዳርሷል። በዚህም 515712 ተጠቃሚዎች በፕሮግራሙ ታቅፈዋል። ከዚህ ቁጥር መካከል ደግሞ ከ400 ሺህ በላይ የሚሆኑ ተጠቃሚዎች በማህበረሰብ አቀፍ ስራዎች ላይ የሚሳተፉ ናቸው። የልማታዊ ሴፍቲኔት ዋናው አላማ ሁሌ ተጠቃሚዎች ማገዝ ሳይሆን ተጠቃሚዎች መጀመሪያ ድጋፍ አግኝቶ ከዛ ደግሞ የስራ ባህል አዳብሮ አመለካከታቸው ደግሞ ከተረጅነት መንፈስ ወጥቶ የራሳቸው ስራ ሰርቶ ከዚህ ፕሮግራም እንዲሻገሩ ነው የሚፈለገው። ስለዚህ ያንን ጎል ለታርጌቱን ለማሳካት ፕሮግራሙ የሚያደርገው ድጋፍ አለ። በፓብሊክ ወርክ የሚሰራ ስራ አለ። እሱ ብቻ ሳይሆን አሁን ደግሞ ይሄ ባብሊክ ወርክ ድጋፊና የሚከፈለው ክፍያ በቂ ስላልሆነ በተለይ መንገድ ማገዝ ስላለባቸው በኑሮ ማሻሻያ በቤተሰብ ኑሮ ማሻሻያ ተብሎ ላይብልሁድ ሳፖርት አለ። አሁን ኦልሬዲ ቅድመ ዝግጅት ተጠናቋል። እንደኛ ክልል ቀጣይ ዓመት የምናስመረቃቸው ከዚህ ፊት የባብሊክ ወርክ ተጠቃሚ ነበሩ። ግን በላይብልሁድ አማካኝነት ድጋፍ ተደርጎ በመረጡት የኑሮ ማሻሻያ አማራጮች መርቶ የራሳቸው ኑሮ እንዲቀጥሉ የሚደረግ ኦልሬዲ ፕሮግራም ተጀምሯል። መንግስትም እንደ ፖሊሲም እንደ ዳይሬክሽን ከተረጅነት ወደ ምርታማነት የሚል ሀሳብ እና ኢኒሽቲቭ አምትቶ እሱን ደግሞ ወደ ልማታዊ ሰፍትነት አምትቶ ከፍተኛ ሁጅ የሆነ ባጀት መድቦ እኛም የመንግስትም የሰፍትነት ኢንቲግሬት አድርገን እያሰራንበት ነው።